ምስጢረ ሥላሴን ስንመለከት ሥላሴ በእኛ ቤተ ክርስቲያን አስተምሮ አንድም ሶስትም ናቸው። አንድነታቸው ሥላሴ በፈቃድ ባገዛዝ ይህን ዓለም በመፍጠር ይህን ዓለም በማሳለፍ ሥላሴ አንድ ናቸው። ሶስትነታቸውን ስንመለከት በስም በአካል በግብር በኩነት ሥላሴ ሶስት ናቸው። በስም ማለት አብ፣ ወልድ፣ መንፈስ ቅዱስ እንላለን። ሌላው በአካል ነው። በአካል ማለት አብ የራሱ የሆነ ፍጹም መልክ፣ ፍጹም ገጽ፣ ፍጹም አካል አለው ወልድም የራሱ የሆነ ፍጹም መልክ ፍጹም ገጽ ፍጹም አካል አለው። መንፈስ ቅዱስም የራሱ የሆነ ፍጹም መልክ ፍጹም ገጽ ፍጹም አካል አለው። ሌላው የግብር ሶስትነት ነው። የግብር ሶስትነት ስንል አብ ወልድን ይወልዳል፣ መንፈስ ቅዱስን ያሰርጻል። አብ ወላዲ አስራጺ ነው ማለት ነው። ወልድ ከአብ ይወለዳል፣ የወልድ ግብሩ ተወላዲ ነው ማለት ነው። መንፈስ ቅዱስ ከአብ ይሰርጻል፣ የመንፈስ ቅዱስ ግብሩ ሰራጺ ነው። አብ ወልድን ይወልዳል፣ መንፈስ ቅዱስን ያሰርጻል። ይወልዳል ያሰርጻል እንጂ አይወለድም፣ አይሰርጽም። አብ ወልድ ከአብ ይወለዳል እንጂ አይወልድም፣ አያሰርጽም። መንፈስ ቅዱስም ከአብ ይሰርጻል እንጂ አይወልድም፣ አያሰርጽም። ይሄ የግብር ሶስትነታቸው። አብ ልብ ነው፣ ወልድ ቃል ነው፣ መንፈስ ቅዱስ እስትንፋስ ነው። ሥላሴ በአብ ልብነት ያስባሉ፣ በወልድ ቃልነት ይናገራሉ፣ በመንፈስ ቅዱስ እስትንፋስነት ህልው ሆነው ለዘላለም ይኖራል። ይህ ሥላሴ የኮነ ሶስትነት መተስማ አብ ወልድ በመንፈስ ቅዱስ አሐዱ አምላክ አሜን በመጣበቅ ክርስቶስ ክርስቲያን በወልድ ውሉደ እግዚአብሔር በመንፈስ ቅዱስ መንፈሳዊያን የተሰኛችሁ የክርስቶስ ቤተሰቦች የእመቤታችን የቅድስት ድንግል ማርያም ወዳጆች የቅዱሳን ባለሟሎች በኃያሉ በአምላካችን በልዑል እግዚአብሔር ሰላም እንደምንሰነበታችው እንደምንከረማችው አሜን። መመስገን የባህርይ ገንዘቡ የሆነ ቅዱሳን አባቶቻችን አምላክ እግዚአብሔር የእኛም አምላካችን አባታችን ስሙ ለዘላለም የተባረከ የተመሰገነ ይሆንልን። ስሙን ጠርተን ስሟን ሳናነሳት የማናልፈው እናቱ እናታችን እመቤታችን ቅድስት ድንግል ማርያም የእሷም ስሟ ልጇ በፈጠረው ፍጥረት አንደበት ሁሉ ለዘላለሙ የተባረከ የተመሰገደ ሆንልን። እግዚአብሔር አምላካችን ያከበራቸው ቅዱሳን ሁሉ አምላካችን እግዚአብሔር እንደ እየሰጣቸው የጸጋ ስጦታ መጠን ስማቸው ለዘላለሙ ክብር ይመስገንልን። ዛሬ የምንነጋገረው ስለ ከአምስቱ አዕማደ ምስጢራት መካከል የመጀመሪያውንና ቀዳሚ የሆነውን ምስጢረ ሥላሴን ወይም የሃይማኖታችን ዶግማ ዶክትሪን ብለን የምንጠራቸው አምስት ምሰሶ አሉ፣ ዶክትሪኖች አሉ። ከነዚህ ውስጥ የመጀመሪያውና ቀዳሚ የሆነውን ምስጢረ ሥላሴን እንመለከታለን። አዕማድ ማለት ምን ማለት እንደሆነ አምስቱ አዕማደ ምስጢራት ብለን የምንጠራቸው፣ ከነዚህ ውስጥ የመጀመሪያው ምስጢረ ሥላሴ ነው። ሁለተኛው ምስጢረ ስጋዊ ነው። ሶስተኛው ምስጢረ ጥምቀት ነው። አራተኛው ምስጢረ ቁርባን ነው። አምስተኛውና የመጨረሻው ምስጢረ ትንሣኤ ሙታን ነው። እንግዲህ እነዚህ አምስት አዕማደ ምስጢራት በሶስት ይከፈላሉ። የመጀመሪያው ሁለቶቹ ምስጢረ ሥላሴና ምስጢረ ሥጋዌ እንዲሁ በእምነት የምናምናቸው ብቻ ናቸው። አንጨብጣቸውም፣ አንዳስሳቸውም፣ አንፈጽማቸውም። ነገር ግን የምናምናቸው በእምነት ብቻ ይሆናል። ይደረጋል ብለን አምነን የምንቀበለው ነው ማለት ነው። ሌሎች ሁለቶቹ ምስጢራት ጥምቀትና ምስጢረ ቁርባን ደግሞ እነዚህ ሁለቱ ምስጢራት አምነን የምንፈጽማቸው ናቸው። ሱታፊ የምናደርጋቸው ምስጢረ ጥምቀትን ብንመለክ ስንጠመቅ፣ ልክ የምንተገብረው ነው። ተጠምቀን የምንተገብረው ምስጢር ነው። ምስጢረ ቁርባንንም እንደዚያው የክርስቶስን ስጋና ደም ስንቀበል የምንተገብረው ነው። ሌላውና ሶስተኛው ምስጢረ ትንሳኤ ሙታን ነው። ይህ ምስጢር ከአምስቱ አዕማደ ምስጢራት መካከል አንዱ ሲሆን ወንሴፎ ትንሳኤ ሙታን ሕይወት ዘይመጽእ ለአለም አለም ብለን በሃይማኖት ጸሎት ላይ እንደምንጸልየው የሚመጣውንም ሕይወት ተስፋ እናደርጋለን ብለን ተስፋ የምናደርገው ክርስቶስ ኢየሱስ ዳግም ወደዚህ ምድር ሲመጣ ጻድቃን በቀኝ በኩል ሀጣን በግራ ሆነው የምንነሳው ትንሳኤ ምስጢረ ትንሳኤ ሙታን ብለን በእምነት የምንጠብቀው ገና ያልተፈጸመ ወደፊት የሚፈጸም ምስጢር ነው ማለት ነው። ከእነዚህ ውስጥ የመጀመሪያው ምስጢረ ሥላሴን እንመለከታለን። ምስጢረ ሥላሴን ከመመልከታችን አስቀድሞ አዕማድ ማለት ምን ማለት ነው? አምስቱ አዕማደ ምስጢራት ነው የሚባሉት አዕማድ ማለት ለብዙ ሲሆን አዕማድ ነው፣ አንድ ሲሆን አምድ ነው አምድ ማለት ምሰሶ፣ ዋልታ፣ ተሸካሚ ማለት ነው፣ መሰረት ማለት ነው። ሌሎችን ጠቅልሎ የሚይዝ ዋና እንደማለት ነው። እና አዕማድ ማለት የሃይማኖታችን የኛ ኦርቶዶክስ ተዋሕዶ እምነታችን ነቢየ እግዚአብሔር ቅዱስ ኤርሚያስ በመንገድ ላይ ቁሙ፣ አስተውሉ ብሎ በኤርሚያስ 6:16 ላይ እየተናገረላት የቀደመችው እምነት ጸንታ ያለችው በእነዚህ አምስት አዕማደ ምስጢራት ነው። እነዚህ አምስት አዕማደ ምስጢራት እንዳልኳቸው መጀመሪያው ምስጢረ ሥላሴ ነው ማለት ነው። እንግዲህ ምስጢረ ሥላሴ በጥቅሉ የሚያወረው ስለ ሀልወት እግዚአብሔር እግዚአብሔርን አንድነት እና ሶስትነት ሥላሴ አንድ ሲሆኑ ሶስት ሶስት ሲሆኑ አንድ ናቸው። አንድነታቸው በምን በምንድን ነው? ሶስትነታቸውስ በምን በምንድን ነው? የሚለውን የምንማማርበት በሰፊው የምንመለከትበት የትምህርታችን ክፍል ነው። እንግዲህ ምስጢረ ሥላሴን ስንመለከት፣ ሥላሴ በእኛ ቤተ ክርስቲያን አስተምህሮ አንድም ሶስትም ናቸው። አንድነታቸው ሥላሴ በፈቃድ በአገዛዝ ይህናለን በመፍጠር ይህናለን በማሳለፍ በእነዚህ ነገሮች ሁሉ ስላሴ አንድ ናቸው። ሶስትነታቸውን ስንመለከት በስም በአካል፣ በግብር፣ በኩነት ስላሴ ሶስት ናቸው። በስም ማለት አብ፣ ወልድ፣ መንፈስ ቅዱስ እንላለን። አብ፣ ወልድ፣ መንፈስ ቅዱስ ብለን የምንጠራው የስም ሶስትነት፣ የራሳቸው ስም አላቸው። ስሉስ ቅዱስ ስላሴ በስም ሶስት ናቸው። ሌላው በአካል ነው። በአካል ማለት አብ የራሱ የሆነ ፍጹም መልክ፣ ፍጹም ገጽ፣ ፍጹም አካል አለው። ወልድም የራሱ የሆነ ፍጹም መልክ ፍጹም ገጽ ፍጹም አካል አለው። መንፈስ ቅዱስም የራሱ የሆነ ፍጹም መልክ ፍጹም ገጽ ፍጹም አካል አለው። ሌላው የግብር ሦስትነት ነው። የግብር ሦስትነት ስንል አብ ወልድን ይወልዳል፣ መንፈስ ቅዱስን ያሰርጻል። አብ ወላዲ አስራጺ ነው ማለት ነው። ወልድ ከአብ ይወለዳል፣ የወልድ ግብሩ ተወላዲ ነው ማለት ነው። መንፈስ ቅዱስ ከአብ ይሰርጻል፣ የመንፈስ ቅዱስ ግብሩ ሰራጺ ነው። ልብ በሉ ክርስቲያኖች፣ አብ ወልድን ይወልዳል፣ መንፈስ ቅዱስን ያሰርጻል ይወልዳል ያሰርጻል፣ እንጂ አይወለድም አይሰርጽም። አብ ወልድ ከአብ ይወለዳል እንጂ አይወልድም አያሰርጽም። መንፈስ ቅዱስም ከአብ ይሰርጻል እንጂ አይወልድም አያሰርጽም። ይሄ የግብር ሶስትነታቸው ነው። አብ ወላዲ አስራጺ ነው፣ ወልድ ተወላዲ ነው፣ መንፈስ ቅዱስ ሰራጺ ነው። የግብር ሶስትነታቸው ነው። ሌላውና አራተኛው ሥላሴ ሶስት የምንለው በኩነት ነው። አብ ልብ ነው፣ ወልድ ቃል ነው፣ መንፈስ ቅዱስ እስትንፋስ ነው። ሥላሴ በአብ ልብነት ያስባሉ በወልድ ቃልነት ይናገራሉ በመንፈስ ቅዱስ እስትንፋስነት ሕልው ሆነው ለዘላለም ይኖራል። ይህ ሥላሴ የኮነ ሶስትነት መጠሪያ ስማቸው ነው ማለት ነው። ስለዚህ ሥላሴ አንድ ሲሆኑ ሶስት ናቸው፣ ሶስት ሲሆኑ አንድ ናቸው። ይህንን በምን እንረዳለን ብለን ካሰብን እንዴት አንድ የሆነ አካል ሶስት ይሆናል? እንዴት ሶስት የሆነ አካል አንድ ይሆናል? ለዛ ነው በእምነት አምነን የምንቀበለው ነው የምንለው። ይሄ እኛ በምናውቀው ማቴማቲካል ኢኩዌሽን ወይም እኛ በምናውቀው የሂሳብ ፎርሙላ አንድ እና ሶስት አካል ሲደመር አራት ሶስት እና ከሶስት ለአንድ አካል ሲቀነስ ሁለት እንደምንለው አይደለም። የሥላሴ ሶስትነት ልዩ ሶስትነት ነው። እኔና እናንተ ከምናውቀው ፎርሙላ በላይ ነው። አንድ የሆነ ነገር እንዴት ሶስት ይሆናል? ሶስት የሆነ ነገር እንዴት አንድ ይሆናል? ይሄ በእምነት የምንቀበለው ብቻ። እኔና እናንተ የምናውቀው ይሄ ሂሳባዊ ኢኩዌሽን ራሱ በሰው ልጅ አይምሮ ተመርምሮ የተደረሰበት ነው። የሥላሴን አኗኗር የሥላሴን ሕልውና ፈጽሞ የሰው ልጅ ማወቅ አይችልም። ነገር ግን ማወቅ እስከሚችለው ድረስ እግዚአብሔር አምላክ ራሱን ለሰው ልጅ በገለጸበት ልክ የሰው ልጅ ሥላሴን ይረዳል። ማወቅ ያለብን እሱን ነው። ለምሳሌ ያክል እንመልከት። ምንም እንኳን ምሳሌ ዚህያስጽ ቢሆንም፣ ምንም እንኳን ምሳሌ በመላክ ባያስተምርም፣ እንዲ ሥላሴ አንድም ሶስት ይሆናሉ የሚለውን ከተፈጥሮ ሥላሴ ከፈጠሩት ፍጥረት እንመልከት። ፀሐይን እንመልከት ለምሳሌ ፀሐይ እንግዲህ ስንመለከታት ክበብ ናት፣ ክበብ አላት፣ ሙቀት አላት፣ ብርሃን አላት። ልብ በሉ ክርስቲያኖች፣ ፀሐይ ክበብ አላት፣ ክብ ናት ቅርጿ ማለት ነው። ሙቀት አላት፣ ብርሃን አላት። ክበቡ በአብ ይመሰላል፣ ብርሃኑ በወልድ ይመሰላል፣ ሙቀቱ ደግሞ በመንፈስ ቅዱስ ይመሰላል። ክበብ ያለው ብርሃን ያለው ሙቀት ያለው ፀሐይ ሶስት ፀሐይ እንደማንለው ነው ሁሉ አብ፣ ወልድ፣ መንፈስ ቅዱስ ብለን ሶስት አንልም። ፀሐይዋ ወጣች ነው የምንለው አይደለ? ክበቧን ሙቀቷን ብርሃኗን የሚዘ የወጣች ፀሐይ ፀሐይ ወጣች ብለን ነው የምንናገረው። ሶስቱ ፀሐዮች ወጡ ብለን አንናገርም። ስለዚህ ሙቀት ክበብና ብርሃን ያላት ፀሐይ ወጣች ብለን ከተናገር አብ ወልድ መንፈስ ቅዱስ ብለን አንድ እግዚአብሔር ብለን እንናገራለን ማለት ነው። ሌላ ምሳሌ እንወሰድ። የሰው ልጅ እንወሰድ። ሰው ነባቢት ሀያዊት ለባዊት ሆነች። ሶስት ባህሪ ያላት ነፍስ አላችሁ በውስጡ ነባቢት ለባዊት ሕይወት የሆነች ነፍስ ያለችው የሰው ልጅ አንድ ሰው ተብሎ እንደሚጠራ አብ ወልድ መንፈስ ቅዱስ ወላዲ አስራጺ ተወላዲና ሰራጺ ብለን ብንልም አንድ እግዚአብሔር ብለን እንናገራለን። ሶስት ስም ያለው አንድ እግዚአብሔር፣ ሶስት ግብር ያለው አንድ እግዚአብሔር፣ ሶስት አካል ያለው አንድ እግዚአብሔር ብለን እንናገራለን ማለት ነው። ሌላ አንድ ምሳሌ እንጨምር። ዛፍን እንመልከት። ከላይ ስንመለከት ቅርንጫፍ አለ፣ መካከል ላይ ግንድ ይኖረዋል። ከታች ከመሬት በታች ስር አለው። ስር፣ ግንድ፣ ቅርንጫፍ ያለውን ዛፍ ሶስት ዛፍ ብለን እንደማንናገረው ሁሉ አብ ወልድ መንፈስ ቅዱስ ብለን አንድ እግዚአብሔር ብለን እንናገራለን። ቅርንጫፎቹ፣ ግንዱ፣ ስሩ ብለን ሶስት ዛፎች ብለን አንናገርም። አንዱን ዛፍ አንድ ዛፍ ብለን እናገረዋለን። ግን በዛ ዛፍ ውስጥ የተለያየ ባህሪ የተለያየ አካል አለው። ስለዚህ ሶስት አካል ያለው አንድ እግዚአብሔር፣ ሶስት ስም ያለው አንድ እግዚአብሔር፣ ሶስት ግብር ያለው አንድ እግዚአብሔር ብለን የምንናገረው ለዛ ነው ማለት ነው። እንደዛ ከሆነ እስኪ ከመጽሐፍ ቅዱስ የሥላሴን አንድነትና ሦስትነት የሚያስረዳ መረጃ ወይም ማስረጃ እናቅርብ ብለን እስኪ እንመልከት። በዚህ በኦሪት ዘፍጥረት ምዕራፍ አንድ ከቁጥር 26 ላይ እግዚአብሔርም አለ ይላል፣ ሰውን በመልካችን እንደ ምሳሌያችን እንፍጠር። እግዚአብሔርም አለ ሲል አንድነቱ፣ ሰውን በመልካችን እንደ ምሳሌያችን እንፍጠር አችን የሚለው ብዙዎችን የሚወክል ነው ማለት ነው። እግዚአብሔርም አለ አንድነትን፣ ሰውን በመልካችን እንደ ምሳሌያችን እንፍጠር። ሎቱ ስብሐት ምስጋና ይግባውና እግዚአብሔር አምላክ አንድ አንድ ብቻ ቢሆን ያ ማለት ሥላሴ አንድ ብቻ ቢሆኑ ሰውን በመልኬ እንደ ምሳሌ ልፍጠር ይል ነበር። ነገር ግን ሥላሴ አንድ ብቻ ስላልሆኑ ሰውን በመልካችን እንደ ምሳሌያችን እንፍጠር ብለው የሰው ልጅ ሲፈጥሩት እንመለከታለን። ይህ አንድ ማስረጃ ነው። ይህ ማስረጃ ግን ሥላሴ አንድ ብቻ እንዳልሆኑ እንረዳለን እንጂ ከፍ ብሎ ሶስትም ከዛም በላይ መሆናቸውን ሊያስረዳን ይችላል። ሌላ ማስረጃ እንመለከታለን። ዘፍጥረት ሁለት አስራ ስምንት ላይም ስንመለከት ሰው ብቻውን ይሆን ዘንድ መልካም አይደለም ኖ የሚመቸውን ረዳት እንፍጠርለት ይላል። ሰው ብቻውን ይሆን ዘንድ እግዚአብሔር አምላክም አለ ሰው ብቻውን ይሆን ዘንድ መልካም አይደለም፣ የሚመቸውን ረዳት እንፍጠርለት። እንፍጠርለት ሲል ሥላሴ ዝቅ ብለው አንድ ብቻ እንዳልሆኑ እንረዳለን ማለት ነው። እሱም ብቻ አይደለም። ኦሪት ዘፍጥረት ምዕራፍ ሶስት ከቁጥር ሀያ ሁለት ላይ አዳም አባታችን አትብላ የተባለውን ዕፀ በለስ በልቶ ከተሳሳተ በኋላ እግዚአብሔር አምላክ ምን ብሏል? እግዚአብሔር አምላክ አለ አዳም ክፉና ደጉን ለማወቅ ከኛ እንደ አንዱ ሆነ። ከእኛ እንደ አንዱ ሆነ ማለት አባቶቻችን ሲያመሰጠሩት ኋላ ክርስቶስ ኢየሱስ የዘመኑ ፍጻሜ ሲደርስ መጥቶ ከሱ ባህሪ እንደሚወለድ አውቆ ከኛ እንደ አንዱ ሆነ አለ ይላሉ። አንድ እሱ ነው። ሌላው ግን ሥላሴ ሶስት መሆናቸውን እንረዳለን። ከእኛ እንደ አንዱ ሆነ ሥላሴ አንድ ብቻ አይደሉም ማለት ነው። ሊቀ ነቢያት ቅዱስ ሙሴ እንደሚነግረን እሱም ብቻ አይደለም በኦሪት ዘፍጥረት ምዕራፍ አስራ አንድ ከቁጥር ሰባት ላይ እንደዚህ የሚል ቃል ተጽፎ እናገኛለን። የሰው ልጅ ኃጢአት በምድር ላይ እጅግ በበዛ ሰዓት እግዚአብሔር አምላክ የሰው ልጅ ግብር ሲመለከት እጅግ በጣም በፊቱ ኃጢአትን ሰርተው እግዚአብሔርን አሳዝነውታል እና እግዚአብሔር አምላክ የሰው ልጅ ቋንቋቸው ሊደበላልቅባቸው አስቦ ኑ እንውረድ አንዱ የአንዱን ነገር እንዳይሰማ ቋንቋቸውን በዚያ እንደበላልቅባቸው አልቀባቸው ይላል ዘፍጥረት ምዕራፍ 11 ከቁጥር 7 ላይ ኑ እንውረድ አንዱ የአንዱን ነገር እንዳይሰማ ቋንቋቸውን በዚያ እንደበላልቅባቸው ልብ በሉ ክርስቲያኖች ኑ እንውረድ ሲል ሥላሴ ዝቅ ብሎ ሁለት እንዳልሆኑ እንረዳለን ምክንያቱም ሁለት ብቻ ቢሆኑ ሎቱ ስባል ና እንውረድ ነበር የሚለው ስለዚህ ኑ የሚል እዚህ ጋር እንዳካላለ ኑ እየተባሉ ሁለት እና ከዛ በላይ የሆኑ አካላት አሉ ማለት ነው። ኑ እንውረድ፣ አንዱ አንዱን ነገር እንዳይሰማ ቋንቋቸውን በዛ እንደበላልቅባቸው። ስለዚህ ሥላሴ ዝቅ ብለው ሁለት አይደሉም፣ አንድ አይደሉም። ኑ እንውረድ ሲል ደግሞ ሁለት ብቻ እንዳልሆኑ እንረዳለን። ከዛ በላይ ሶስትና አራት ከዛ በላይ ሲሆን በምን እናውቃለን? ሥላሴ ሶስት ብቻ መሆናቸውን በምን እናውቃለን የሚለው ደግሞ ስንመለከት በዚህ በኦሪት ዘፍጥረት ምዕራፍ አስራ ስምንት ከቁጥር አንድ ጀምረን ሙሉን ታሪኩን ስንመለከት። ስሉስ ቅዱስ በአብርሃም በአባታችን ቤት ተገኝተው እንደተስተናገዱ እንመለከታለን። በቀትር ጊዜ አብርሃም አባታችን በድንኳኑ ደጃፍ ተቀምጦ ሳለ ዓይኑን አቅንቶ ሲመለከት በመምሬ አድባር ስር አረጋውያን ሽማግሌዎችን ቆመው ተመለከተ። ልክ ሮጠና ከበራፉ ደጃፍ ሮጠና እነዚያን ሰዎች አጠገባቸው ሲደርስ ሰገደላቸው። ከሰገደ በኋላ ልብ በሉ፣ አብርሃም በድንኳኑ ደጃፍ ቁጭ ብሎ ስንት ሰዎችን የተመለከቱ? ሦስት ሰዎችን በመምሬ አድባር ዛፍ ስር ተመለከተ። ሶስት ሰዎች አብ፣ ወልድ፣ መንፈስ ቅዱስ ስሉስ ቅዱስ ናቸው። ከዛ ሮጦ ከሄደ በኋላ በእግራቸው ስር ወደቀና አቤቱ በፊትህ ሞገስን አግኝቼ እንደሆነ ባሪያህን አትለፈኝ ብዬ እለምንሃለሁ ሲል እንመለከታለን። አቤቱ በፊትህ ሞገስን አግኝቼ እንደሆነ ባሪያህን አትለፈኝ ማለት የተመለከተው አብርሃም ሶስት ሰዎች ነው። ከሰገደ በኋላ ግን በፊትህ ሞገስን አግኝቼ እንደሆነ ባሪያህን አትለፈኝ ብዬ እለምንሃለሁ አንድ አደረጋቸው። አንድ ሲሆኑ ሶስት ሶስት ሲሆኑ አንድ አብርሃም አባታችን የስላሴን አንድነትና ሶስትነት በደንብ በረቀቀ ምስጢር አጉልቶ ሲናገር እንመለከተዋለን ከዛ በኋላ ይቀጥልና ከዚህ ረፉ ለእግራችሁ ሀይምጣላችሁ ታጠቡ አሁን መሽቷል አርፋችሁ ነገ ትሄዳላችሁ ሲላችሁ እንመለከታለን ሶስትነታቸውን ያመጣዋል ማለት ነው በፊትም ሞገስ አግኝቼ እንደሆነ ባርያን አትለፈኝ ሲል ስላሴ አንድ እንደሆኑ ረፉ በዚህ ረፉ ለእግራችሁ ሀይምጣላችሁ ምግብን ብሉት ብሎ ሲናገር ደግሞ ሶስትነታቸውን ከዛ በኋላ እነዛ ሰዎች ፈቃዱን ተቀብለው ትሽ ብለው ካረፉ በኋላ ወደ ጓዳ ወደ ሳራ ከገባ በኋላ ሶስት መስፈራ የተሰለቀ ዱቄት አዘጋጅ በአንድም እንጎቻ ቂጣ አድርገሽ ጋግሩ ብሎ ሲናገር፣ እንመለከታለን። እንግዲህ ሶስት የተሰለቀ ዱቄት በአንድ መጋገሩ ሥላሴ ሶስት ናቸው በአንድ መሆኑ ደግሞ ሶስት ሲሆኑ አንድ አንድ ሲሆኑ ሶስት መሆናቸው ነው። አሁን የሚቀጥለው ኦሪት ዘፍጥረት ምዕራፍ አስራ ስምንትን ሙሉ ታሪኩን ስንመለከት እስከ ቁጥር ሀያ ገደማ ድረስ ስንመለከት ሥላሴ አንድነት እና ሶስትነታቸውን በግልጽ በአብርሃም ቤት እንደገለጹ እንመለከታለን። በኋላ እግዚአብሔር አምላክ ለአብርሃም ሲያበስረው የዛሬ ዓመት እንደ ዛሬ ወደ ቤት እመጣለሁ፣ ወደ ቤት እንመጣለን አይደለም የሚለው ወደ ቤት እመጣለሁ፣ ሚስት ሳራ ወንድ ልጅን ትወልድልሃለች ብሎ ሲናገረው እንመለከታለን። ልብ በሉ ክርስቲያኖች፣ የዛሬ ዓመት እመጣለሁ ሲል እግዚአብሔር አምላክ በአንድነቱ በሶስትነቱ በአብርሃም ቤት መገለጹን እንረዳለን ማለት ነው። ስለዚህ እግዚአብሔር አምላካችን አንድ ሲሆን ሦስት ሦስት ሲሆን አንድ የሆነ አምላክ ነው። ያለ እግዚአብሔር የሚለው ስም በራሱ ሥላሴን አጠቃልሎ የያዘ ስም ነው። ሥላሴን አጠቃልሎ የያዘ ስም ነው። እዚህ ጋር ማወቅ ያለብን ነገር ክርስቲያኖች፣ ኢየሱስ መድኃኔዓለም፣ አማኑኤል፣ ክርስቶስ የሚሉ እነዚህ ስሞች ግን ለእግዚአብሔር ወልድ ኢየሱስ ክርስቶስ ብቻ መጠሪያ ሆነው የሚያገለግሉ ስሞች ናቸው። ኢየሱስ የሚለው ስም ለሥላሴ መጠሪያነት አያገለግልም። ምክንያቱም ኢየሱስ የሚለው ስም የመጣው እግዚአብሔር ወልድ ኢየሱስ ክርስቶስ በተለየ አካሉ ከመቤታችን ከቅድስት ድንግል ማርያም ከተወለደ በኋላ የመጣ ስም ስለሆነ፣ ስለዚህ እግዚአብሔር ወይም ሥላሴ አንድ ሲሆኑ ሶስት ሶስት ሲሆኑ አንድ ናቸው ማለት ነው። ሶስትነታቸው በምንድን ነው አንድነታቸው በምንድን ነው የሚለውን ተመልክተናል። ነገር ግን የዚህ ሁሉ ማጠቃለያው መደምደሚያው ታዲያ ምንድን ነው ካላችሁ፣ ክርስቲያኖች ማመን ነው። አሚነ ሥላሴ ነው። ሥላሴ አንድ ሲሆኑ ሶስት ናቸው። ሶስት ሲሆኑ አንድ ናቸው። በቃ አምነን የምንቀበለው ነው። እንዴት አንድ ነገር ሶስት ይሆናል? እንዴት ሶስት ሆነ አካል አንድ ይሆናል? የሥላሴ ሶስትነት ልዩ ሶስትነት ነው። የሥላሴ ሶስትነት ልዩ ሶስትነት ነው። አንድነቱ ሶስትነቱን ሳይጠቀለሉ፣ ሶስትነቱ አንድነቱን ሳይከፋፍለው ህልው ሆኖ የሚኖር አምላክ ነው። አንዳንድ ወገኖቻችን ባለማወቅ እነዚህ ክርስቲያን ሶስት አማልክት አሏቸው ብሎ ይናገራሉ። አብ፣ ወልድ፣ መንፈስ ቅዱስ ብለን ስንናገር ለወቱ ስብሐት ምስጋና ይግባውና የእኛ አምላክ አንድ ሲሆን ሶስት ሶስት ሲሆን አንድ ነው በፈቃድ ይህንንም፣ በመፍጠር ይህንንም፣ በማሳለፍ በአገዛዝ፣ በእነዚህ ሁሉ ነገሮች ሥላሴ አንድ ሲሆኑ፣ በስም በአካል፣ በግብር፣ በኮነ ሥላሴ ሶስት ናቸው። አንድ ሲሆኑ ሶስት ሶስት ሲሆኑ አንድ ናቸው ማለት ነው። ስለዚህ ከአምስቱ አዕማደ ምስጢራት መካከል አንዱ ዶግማችን፣ የመጀመሪያውና ቀዳሚው ምስጢረ ሥላሴ የሥላሴን አንድነትና ሶስትነት በስፋት በምልአት የምንማርበት ትምህርት ነው። ነገር ግን ይህ ትምህርት ተመራምረን የሰው ልጅ አእምሮ ተመራምሮ የሚደርስበት አይደለም። አባራ ያቆስ ኤጲስ ቆጶስ እንደሚናገረው የሰው ልጅ አእምሮ ተመራምሮ ሊደርስበት የሚችል አይደለም። ነገር ስሉስ ቅዱስ ወይም ሥላሴ ለኛ ለሰው ልጆች በተገለጹ ልለክ እንረዳለን፣ እናውቃለን። ማወቅ እስከምንችለው ድረስ ሄደን እናውቃለን። ከዛ በኋላ ያለውን አምነን እንቀበላለን። ለዛ ነው ሃይማኖታችን የሆነው፣ ለዛ ነው ዶግማችን ዶክትሪናችን የሆነው፣ ተመራምረን የማንደርስበት ስለሆነ ማለት ነው። ሥላሴ አንድነትና ሶስትነት ዛሬ በዚህ መልኩ ተመልክተናል። ቀጣይ ምስጢራት ስጋዊን የምንመለከት ይሆናል። በቀጣይ ቪዲዮ እንገናኛለን። እስከዛው ድረስ ሚዲያውን ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ መንፈሳዊ አገልግሎታችን እንድታበረታቱ በሎይ ስም እናሳስባለን። ቀጣይ እስከምንገናኝ ድረስ ቸር ሰንብቱ።